ሰላም እንዴት ናችሁ? አሸናፊ ነኝ። ዛሬ በይላል የሆነቻለሁ ማለት ነው። እንግዲህ ላለፈው ሳምንት የሰራንላችሁ የካሜሮች አንዳንድ የተወሰነ ኤክስፔሪን አንቅችላችሁ ነበር ማለት ነው። ስለ አውትዶር፣ ኢንዶር እንደዚሁም ደግሞ አብሮ ስለሚመጡ ኬብሎች ሀያ ሜትር ዝመት ያለው ኬብል አሳይቻችሁ ነበር ማለት ነው። ምድረ ፋንክሽን ናቸው እንዴት ነው የሚሰሩት? እንደዚሁም ደግሞ የት ቦታ ቢገጥም ነው የተሻለ የሚሆነው ሚሊሆን በአጠቃላይ አናሎግ ፎርቻናል ሲሲቲቪ ካሜራ አሳይቻችሁ ነበር ማለት ነው። ዛሬ ደግሞ ከዛ የቀጠለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በአሁኑ ደግሞ ወር ያመጣውላችሁ ያንን ካሜሮች ሰክተን የምንጠቀምበት ዲጂታል ቪዲዮ ሪከርድ ወይም ቪዲዮ ሪከርድ የሚያደርግልን ዲቫይስ ይዤላችሁ መጥቻለሁ ማለት ነው። ይህም ደግሞ እንግዲህ እንደምታዩት ይሄኛው ዲጂታል ቪዲዮ ሪከርደር ይባላል። ዲጂታል ቪዲዮ ሪከርደር ነው የምንለው ማለት ነው። ይሄኛው ለምድር የሚያገለግለን ካሜሮቹን ገጥመን ከጨረስን በኋላ እንዳሳየኋቸው ባለፈው ሳምንት ካሜሮቹ ገመድ ያላቸው ሀ ሜትር የሚደዝም ገመድ ከነኛ ካሜሮች የሚመጣውን ኬብል ወይም ደግሞ ቤንሲ ብለን የሚመጣውን ኬብል ያሉ ቢጫ ወይም ደግሞ ጠጅ የሚመስል ከለር ያለውን የሚመጣውን ኬብል አራቱን እዚህ ላይ የምንሰካው ማለት ነው። ስለዚህ ይሄ ባለ አራት ዲጂታል ቪዲዮ ሪከርደር ወይም ደግሞ ሪሲቨር ወይም ደግሞ ዲቪአር እንለዋለን ማለት ነው። ስለዚህ ስሙ ዲጂታል ቪዲዮ ሪከርደር ነው፣ ዲቪአር ነው፣ ሪሲቨር እንድንለው እንችላለን ማለት ነው። እንደየ አጠቃቀማችን እንደየ ፍላጎታችን ነው ማለት ነው። ሲያዩ እየሰጠነው ስለዚህ ምንድን ነው ይሄ ባለ አራት ነው ማለት ነው። አራት ካሜሮች ብቻ ነው መቀበል የሚችለው ማለት ነው። እዚህ ጋር የምታያቸው ነ አራቱ ክብ ክብ ነገሮች እዚህ ጋር የምታያቸው እ አራቱ ክብ ነገሮች ካሜሮቹ ከካሜሮቹ የሚመጣው ካሜሮቹ ላይ ቀጥለን የአስኬር ነው ገመድ ያለ አ ከካሜሮቹ አስቀጥለን የመጣውን ገመድ አራቱ እነ ቢጫ ከለር ያላቸው እነ አራቱ እዚህ ላይ ይሰካል ማለት ነው። ስለዚህ ይሄኛው አራት ኬብል ብቻ የሚቀበለው ማለት ነው። ወይም አራት ቤኒሲ ብቻ የሚቀበለው፣ ስለዚህ አራት ካሜራ ብቻ ወይም ፎር ቻናል ቪዲዮ ዲጂታል ሊሆን ይችላል ማለት ነው። ስለዚህ እዚች ጋር አራት ካሜሮችን መቀበል ይችላል። ከዛ በመቀጠል ከጎኑ ምን አለን? ከጎኑ እዚህ ጋር ኤችዲማይ የሚባል ፖርት አለን። ይሄ ችዲማይ ፖርት ማለት ከቴሌቪዥን ጋር ወይም ደግሞ ከላፕቶፕ ጋር ማገናኘት ከፈለገን ይሄኛውን ኤችዲማይ የምትለው ፓርት እችኛዋን ማገናኘት ይችላሉ ማለ ይሄኛውን ላፕቶፕ ካለ ወይም ደግሞ ከቴሌቪዥን ጋር የምናገናኝበት ፖርት ነው ማለት ነው። እችኛዋ ደግሞ ቪጂ ፖርት ባላለች ቪጂ ማለት ከሞኒተራችን ጋር ኮምፒውተር ካለ ከኮምፒውተሩ ከስክሪኗ ማለት ነው ከሞኒተሩ ጋር ብቻ በዚኛው አማካኝነት መገናኘት ይቻላል ማለት ነው። ስለዚህ ይሄኛውን አንድ እንሰጣለን ፕላስ ደግሞ ወደ ኮምፒውተራችን አንሰጥና ዲስፕሌውን ማየት ይቻላል ማለት ነው። ስሩ ካብ ማለት ነው። እነህ አውዲዎች ናቸው። በተጨማሪ ደግሞ እዚጋ ምናለን ላን አለን እዚጋ አለባ የኢንተርኔት ፓርታ አለች እቺ ኢንተርኔት ፓርት ነበረው ምጠቅማ ችኛ እችኛ ኢንተርኔት ፓርታ ምድረው ከራውተራችን ራውተር እናዘጋጅና ባለ ኬብሉ ባለገመዱ ራውተር እሱ እናደረግና በአንድ ገመድ ከራውተራችን ሰክተን አርጄ ፎርቲ ፋይቻ ወደዚህም አርጄ ፎርቲ ፋይ ስንሰጠው በስልካችን ማገናኘት እንድንችል ይረዳናል ማለት ነው። ስለዚህ ሪሲቨራችን ወይም ደግሞ ዲጂታል ቪዲዮ ሪከርደራችን ኢንተርኔት እንዲያገኝ ወይም ደግሞ ኢንተርኔት አክሰስ እንዲያገኝ በዚህ መፍቀር እንችላለን ማለት ነው። ስለዚህ ይሄኛው ኢንተርኔት አይደለም የሚያስተላልፈው ይሄኛው በኢንተርኔት አይደለም ካሜሮቹ ዲስፕሌይ የሚያሳየ ይሄ ጉዛት ኢንተርኔት ነው። ስለዚህ በስልካችን ማየት ከፈለግን ደግሞ ግዴታ እዚጋ ምን ማድረግ አለብን? አንድ አባ የኢንተርኔት ጫፍ እዚች ጋ መሰካት አለብን ማለት ነው። ከራውተራችን ተነስተን አንድ አባ እዚጋ እንሰካለን ማለት ነው። እነ ሁለት ዩስቢ ፖርቶች አሉ። ካስፈለገን ለማውዞች ማውዝ ከርቀት መሆን ዋይርለስ ማውዞችን መጠቀም ይቻላል ማለት ነው። በዚች ችኛዋ ደግሞ ፓወር ነች ማስነሻ። የዚች የራሷ ዲጂታል ቪዲዮ ሪካርደሯ ፓወር ሶኬት ማለት መሰኪያ ፓወር ጫፍ አላት። አንዳንድ ጊዜ ከኪቱ ጋር አብሮ የሚመጡ አሉ። ለብቻ ፓወር አራት ፓወር አሉ። አራት ካሜራ ነው አራት ፓወር እና አንድ አባ ለብቻ ለየት ብላ ምትመጣ ፓወር አለች። እሷን ስንሰካት ከዛ በኋላ ዳይሬክት የራሱ አዳፕተር አለው በእሱ አማካኝነት ማግናት ይችላለ ማለት ነው። ስለዚህ ይህች ጫፏ ምንድነው የምንጠቀማት ማነች? ክቧ ማስበሻ ነች እ እንደ ፓወር የምንጠቀማት ነች ማለት ነው። ስለዚህ በአጭሩ ኤክስፕሌን ለማድረግ ያህል እነኛ አራቱ የካሜሮቹን ጫፉ የምንሰካበት ናቸው እነኛ አራቱ ቢንሲ ፖርቶች የምንሰካባቸው ናቸው ማለት ነው። ስለዚህ እንደዚህ አራት አባካያቸው አራት ካሜራ ብቻ ነው የሚቀበለው ማለት ነው። ባለ ስምንትም አለ ስምንት ካሜራ ባለ 1ስድስትም ባለ ሰላሳ ሁለትም አርባ ምናምንም አለ ማለት ነው። ስለዚህ አራት ከሆነ አራት ካሜራ ብቻ ነው ማለት የሚቀበለው ጫፍ ጫፍጫፎቹን አንዳንድ ቤንሲ ከእኛ ከእጅ ሙገበድ እንሰካለን ሁለተኛ እዚህ ጋር ዲስፕሌይ የምናይበት ኤችዲኤምአይ ያለ የኤችዲኤምአይ የሚያገለግለን ከቲቪ ጋር ወይም ከላፕቶፕ ጋር ለማገናኘት ይጠቅመናል። እችኛ ቪጂኤ ኬብል ናታለ። ቪጂኤ ኬብል ከኮምፒውተር ጋር ማገናኘት ከፈለግን ከኮምፒውተር ሞኒተራችን ጋር የምናገናኝበት ዲስፕሌይ የምታመጣለን ፓርት ናቸው ማለት ነው። እነኝህ ሁለቱ አውዲዮ ፓርት ናቸው። እዚች ጋር ላናለች ኢንተርኔት አክሰስ ሰጠነው ለዲጂታል ቪዲዮ ሪከርደራችን ወይ ለዲቪአራችን ከዛ በኋላ ምን ማድረግ እንችላለን? በስልካችን ካሜራዎችን ማየት እንድንቁ መቋጠር እንድንችል ይደናል ማለት ነው። የዚህ መቋጠሪያ ሂኮኔክት የሚባል አባለ እሱን አውርደን ሴት አፑን መስራት ነው ማለት ነው። ኢሜይል አስገብተን ክሬታ አድርገን ጨርሰን ፓስወርድ አድርገን የምንጨርሰው ማለት ነው። ይህችኛው ኢንተርኔት ፓርትነች በስልካችን ለማየት ሁለቱ የዩ ኤስ ቢ ፓርት ናቸው ዩ ኤስ ቢ ማለት ደግሞ ለማውዝም በማውዝ ነው የምንጠቀመው። ስለዚህ ዋይለስ ማውዝ ተጠቅመን ወይም ደግሞ ገመዱ ከሆነ የምንሰካባቸው ፓርት ነው ማለት ነው። እችኛ ክባለውን ጫፍ ላይ ጥቁሯችን ደግሞ የምናየት ፓወር ነጅ ማለት ነው። አንዳንዴ እንዳልካችሁ ከፓወሮች ጋር አብሮ ከሚመጣው ከኪቱ ጋር ይመጣል። አንዳንዴ ደግሞ ለብቻውም ቅላላይ ላይኖር የሚችላል ማለት ነው። ስለዚህ እዚህ ጋር ያሉት ፈንክሽኖች ግልጽ ነው ማለት ነው። ሌላኛው ደግሞ ምን ነው የምናደርገው ይህንን ሪሲቨር ውስጥ ነው ሀርድ ዲስካችን የምንቀጥል ወይም እኛ ካሜራውን በምናይበት ሰዓት ካሜራው ሪከርድ ያደርገው መረጃ የሚይዝልን ሀርድ ዲስክ ነው። ሀርድ ዲስክ አምስት መቶ አንድ ሁለት ሶስት አራት እያለን ብዙ ቴራ አለ ማለት ነው። ስለዚህ የምንፈልገውን ያህል ሀርድ ዲስክ እዚህ ውስጥ ነው ማለት ነው የምንቀጥል። ይህንን ፈተን እዚህ ውስጥ ይቀጠላል ማለት ነው። ይህንን ለመፍታት ደግሞ ምን የምንጠቀመው ሁለት ጫፍ እና ጫፍ ላይ ያሉ ሁለት ቢቲዎች አሉ። እነ ሁለትና ሁለቱ ቢቲዎች እነ ሁለቱን እንፈታለን በፊት ለፊት በኩል ደግሞ እዚች ጋ ያሉትን ዳርና ዳር በዚች ጋ አንድ አባ የምትፈታለች እችናንድ በዚች በኩል ደግሞ እችና አንድ እንፈታለን ማለት ነው። ስለዚህ ዳርና ዳር አንዳንድ እንፈታለን። ከዛ ከኋላ ደግሞ እዚች ጋ አንዳንድ እንፈታና ይሄን መክፈት እንችላለን ማለት ነው። ከዛ በኋላ ሀርድ ዲስካችንን መጠም እንችላለን ማለት ነው። ከጀርባው ደግሞ እዚህ ጋር እንደምታዩት እነ አራቱ ፓርቶች እነ አራቱ ፓርቶች የምንድን ናቸው? ሃርዲዲስኩን በምናስርበት ሰዓት ጥንንት የቪዲዮዎች አሉ ኛ ጥንት የቪ ሃርዲዲስኩ የሚታሰረው እዚ ላይ ነው በውስጡ በኩል ከከተትን በኋላ ራሱ ሃርዲዲስኩ ምን አለው እ ጫፍ ጫፍ አሉት እነዚህ ብስብስ ነገር እዛ በነህ ባአራቱ መካከል የምናስርበት ባት ነው ማለት ነው ለጊዜውን ሃርዲዲስኩ እጅ ላይ ስለሌለ ነው ማለት ነው ሶ በአጠቃላይ እንግዲህ ይሄ ቦርድ ነው አብዛኛው ሲያለበት ቦርድ ነው ቦርዱ የታሰረበት ሁለት እዚች ጋር እንደምታያቸው ቪዲዎች አሉ። ቦርዱ ከውስጥ የታሰረበት ነው ማለት ነው። እሺ፣ በተጨማሪ ደግሞ እዚህ ጋር ከፊት ለፊት የብራንዱ አለ፣ ሃይክቪዥን ብራንድ አለ። በተጨማሪ ዳርና ዳር እንደ ማቀዝቀዣ የሚሆን ክፍት ክፍት ስፔሶች አሉ፣ በዚህ ጋር እና በዚህ በኩል አሉ። እነህም ሃርድ ዲስኩ እንዳይገርብን፣ ሃርድ ዲስኩ ግለት እንዳያመጣ የተወሰነ አየር ክፍተት እንዳይገኝ ምንፈቅድለት ነው ማለት ነው። በዚህ በኩል እንቅስቃሴ ያገኛል የተወሰነ አዲስ ጉዳይ ማለት ነው። ሃርድ ዲስካችን በጣም ከጋለ ሃርድ ዲስካችን ፌል ያደርግ ይችላል ማለት ነው። ያለውን መረጃ እንዳለ ልናጣ እንችላለን ማለት ነው። ስለዚህ ይሄኛው ባለ አራት ቻናል አናሎግ ዲጂታል ሪከርደር እንለዋለን ማለት ነው። ዲጂታል ቪዲዮ ሪከርደር ወይም ዲቪአር ወይም ደግሞ ሪሲቨር ባለ አራት አናሎግ ማለት ነው። አናሎግ ካሜራ ብለን እንለዋለን ማለት ነው። ስለዚህ በጣም ፍሌክስብል ነው፣ ቀላለች፣ ብዙ ክብደት የለውም። ስለዚህ ሃርድ ዲስካችን ምናስገባው እዚህ ውስጥ ዲቫይሳችን ውስጥ እዚህ ውስጥ ነው ማለት ነው። ስለዚህ ሃርድ ዲስኩን ደግሞ ሲመጣ ምን አለ ሁለት ኬብል አለው። አንደኛ የዳታ ነው፣ አንደኛ የፓወር ነው። አንደኛ ዳታ የሚያስተላለፍ፣ አንደኛ ዲስኩን እንደ ፓወር ሆኖ ልክ እጅ እዚህ ጋር እንደሚያስነሳት ለእሱ ለራሱ አንድ ኬብል አለው ማለት ነው። የሚያንቀሳቅሱበት ስለዚህ ይሄን ይመስላል ማለት ነው። ይሄ ሪሲቨሩ ነው። ባለፈው ካሳየኋችሁ ጠበሎቹ እዚህ ላይ ጫፎቹ፣ ቤሊሱቹ እዚህ ላይ ይሰካሉ ማለት ነው። ከዚያ በኋላ ፈንክሽን ማድረግ ይቻላል ማለት ነው። ስለዚህ ይሄ ሪሲቨሩ ነው ማለት ነው በቀደም ያሳየኋችሁ ሪሲቨር የሚሰጥ የፓወር በተን ስንሰካት እዚ ጋ የፓወር በተን አለች እችኛ ምልክት ትበላለች ሶስቱን ባንድ ላይ ይበራሉ ማለት ነው በምንሰካበት ታይም ላይ ስለዚህ ለዛሬ እንግዲህ ይሄንን ሪሲቨር ባለአራት ቻናል ዲጂታል ቪዲዮ ሪከርደር ወደ እናንተ አሳይቻቸዋለሁ ማለት ነው እንግዲህ በቀጣይም ተመሳሳይ በሆኑ እንደዚህ በስኪ ሊሆን ይችላል ወይም ደግሞ ተጨማሪ ስልጠናችንን የምንጀምር ከሆነ ረ ምዝገባ ላይ ያለ ነው ስልጠናችን የምንጀምር ከሆነ ከስልጠናው ላይ ደግሞ የተወሰነ ስልጠና ላይ የተወሰኑ ሀሳቦችን እየወሰድን ወደ እናንተ እናቀርባለን ማለት ነው። ስለ ሲሲቲቪ ካሜራ አንዳንድ የሚጠይቁን ሀሳብ አስተያየት ካላችሁ ወይም ገጥማችሁ አንዳንድ ግር ያላችሁ ነገርም ካለ ወደ ኛ ሊጠቁም እንችላላችሁ ወይም ደግሞ ማንኛውም አስተያየት ስለ ሲቲቪ ካሜራ በዚሁ ስልጠና ስለምንሰጥ ማለት ነው ልጠይቁ ይችላላችሁ ማለት ነው። በተጨማሪም ካሊክስበስ ላይ ኦርደር የምታደረጉት እቃዎች ካላችሁ በሱም ጋር እንዳደረጋችሁ እንችላለን ስለ ፌስቡክ ውስጥ ስለ ማስተር ካርዶች ምናምን እነኝም በአጠቃላይ ጋይድ እናደርጋችኋለን ማለት ነው። ዛሬ ያስላችሁ ባለ አራት ቻናል ዲጂታል ቪዲዮ ሪከርደር አናሎግ ሲሲቲቪ ካሜራን ኤክስፕሌን አድርጌላችኋለሁ ማለት ነው። ቀጣይ እንግዲህ የተለያዩ ቪዲዮች ዘሴ ተመሳሳይ ብቻ ወይም በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ደህና እንግዲህ